ወዝጉድ ኤቭሪባዲ ዛሬም እንደተለመደው ወደ እናንተ ቀውጤና ቢንግ የሆኑ ቪዲዮዎችን ወደ እናንተ ቡም ማድረግ የላቸዋለሁ። ሙሉም በመከታተል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ አቢ ማክነኝ ከእናንተ ጋር የተለያዩ ቪዲዮዎችን አቀርባለሁ። ሙሉ ቪዲዮን በማየት እንዳይዘነጉ። ለስት ሞራ በምንድ ነው? የቪዝቬስ ተራራ አራ ፍንዳታው የተከሰተው በምድር ውስጥ ባለው ኃይለኛ የቴትሮኒክ ሳህኖች እንቅስቃሴ ምክንያት ነው። ጣሊያን ከሚገኙባቸው አካባቢዎች በታች የአፍሪካ ሳህን ከዩራሲያ ሳህን ስር እየገባ ነው። ሂደት ይህ ግጭት የድንጋይ ክምችት እንዲቀጠል እና ከፍተኛ የሆነ ሙቀት ያለው ፈሳሽ ማግማ እንዲፈጠር ያደርጋል። ይህ ማግማ ግፊት እየጨመረ ሲሄድ ወደ ምድር ገጽ ለመምጣት ይገፋፋል። በመጀመሪያም ፍንዳታ ይከሰታል። የቪስ ቬስ ፍንዳታም የዚህ ሂደት ውጤት ነው። የፍንዳታው አይነት የቪስ ቬስ ፍንዳታ በተለይ አደገኛ የሆነ ፕሊኒያን ፍንዳታ የሚባል አይነት ነበር። ይህ ፍንዳታ በጣም ከፍተኛ የሆነ አመድ እና ድንጋይ እና ጋዝ ወደ ሰማይ እስከ 20 ማይል እና 32 ኪሎ ሜትር ከፍታ ላይ የሚተፋ ነበር። የፀሐይን ብርሃን የሚከለክል እና ፕሮክላስቲክ ፍሰት በመባል የሚታወቅ ጉዳይ የሆኑ ትኩስ ጓዞች፣ አመድ እና ድብልቅ ወደታች የሚወርድ ነው። ምን ያህል ሰው ሞተ? የተረጋገጠ ቁጥር የለም። በትክክል ስንት ሰው እንደ እንደሞተ ማወቅ ባይቻለም በፖምፔና በአቅራቢያ በሞት በምትገኘው ሂርኩላኔም ከተማ በፍርስራሶች ውስጥ ወደ 2000 ያለ የአስክሬን ቅርጾች ተገኝቷል። ግምት የታሪክ ተመራማሪዎች ሁሉን ግን በሁለት ከተሞችና በአካባቢ የነበሩ የሞት ሰዎች ቁጥር ከ10000 እስከ 20000 ሊደርስ እንደሚችል ይገምታሉ። ብዙዎቹ አመድ ከመምጣቱ በፊት አምልጠዋል ተብሎ ይታሰባል። የሞት ምክንያት አብዛኛው ሞት የተከሰተው በመጀመሪያዎቹ የአመድ ዝናብ ሳይሆን በሁለተኛው ምዕራፍ በመጣው ሁሉን ነገር በቅጽበት በሚያቀልጠው እጅግ በጣም ትኩስ በሆነው ፒሮክላስቲክ ፍሰት ነው። እና በአሁን ላይ ፖምፔ ከምድረገጽ ጠፍታለች እየተባለ በብዙ ሰዎች አፍ እየተጠራ ነው። ፖምፔ ከሁሉም አገር ለየት የሚያደርጋት በፊት በኗሮቿ ህዝብ ምክንያት ነው። ምክንያቱም ፖምፔ ብዙ ፓርኮች፣ የአየር መናፈሾች በሰዎች ዘንድ የምትወደድ አገር ነበረች። ታዲያ ይሄ ማግማ ቀስ በቀስ እየፈሰሰ ሰላሳ ሁለት ኪሎ ሜትር ማይል ከፍታ የሚተፋ መሆኖ መገኘቱ ያስገርማል። ፍንዳታው በቅጽበት የተከሰተ በመሆኑ ነዋሪዎቿ በተለያዩ ሁኔቶች ላይ እያሉ በአመድ ተቀብሯል። የአርኪኦሎጂ ባለሙያዎች ይህንን አመድ ሲቆፍሩ በውስጡ የቀሩት ባሉ ስፍራዎች ሞተው የቀሩትን የሰዎች ልጆች እና የእንስሳት ቅርጽ ጠብቀው ቆይቷል። ሳይንቲስቶች በነዚህ ባዶ ስፍሮች ውስጥ ፕላስተር በመጨመር ሰውየው ወይም የእንስሳ በሞተ በቅጽበት የነበረበትን አኳኋን የሚያሳይ አስገራሚ ሐውልት መፍጠር ችለዋል። ፖምፔይ ከክርስቶስ ልደ በፊት በሰባተኛው ክፍለ ዘመን አካባቢ የተመሰረተች የበለጸገች የሮም ግዛት ነበረች። በምእመናን ዘንድ ለእረፍትና ለመዝናናት ተወዳጅ የነበረች ውብ ቪላዎች እና የቅንጦት ህይወት የሚታይባት ከተማ ነበረች። በ79 ዓመተ ምህረት ነሐሴ ወር ላይ ከከተማው አጠገብ የሚገኘው የቪዝቬስ ተራራ እሳተ ገሞራ በድንገትና በአሰቃቂ ሁኔታ ፈነዳ። ፍንዳታው ለአንድ ቀን ሙሉ ቆይቷል። ከከተማው ብዙ ጫማ ውፍረት ባለው አመድና ድንጋይ ተቀብራለች። በ79ኛው ዓመተ ምህረት በአንድ ቀን ብቻ ከምድር ገጽ ጠፍታ በሺዎች የሚቆጠሩ ነዋሪዎቿ ባለቀ ሰዓት እንደነበሩበት የድንጋይ ሐውልት ሆኖ የቀሩባት ከተማ ይቺ የጥንት ሮማ እንቁ ፖምፔ ናት። ታዲያ ይቺ ከተማ ከዘመናት እንቅልፏ አይነቃቸው እንዴት ነው? ከ2000 ዓመት በፊት የነበረው የሰው ልጅ ህይወት ሙሉ በሙሉ አቁሞ ያስቀረው የእሳተ ገሞራ ቁጣ ምንድነው? ዛሬ ስለ ጥንታዊው ፖምፓ ውስጥ የሚገኘውን የጣሊያን ግዛት ታሪክ እናያለን። እሳተ ገሞራው በምንድን ነው የተነሳው? መንሴ የቪዝ ቬስ ተራራ ፍንዳታው የተከሰተው በምድር ውስጥ ባለው ኃይለኛ የቴትሮኒክ ሳህኖች እንቅስቃሴ ምክንያት ነው። ጣሊያን ከሚገኙባቸው አካባቢዎች በታች የአፍሪካ ሳህን ከዩራሲያ ሳህን ስር እየገባ ነው ሂደት ይህ ግጭት የድንጋይ ክምችት እንዲቀጥል እና ከፍተኛ የሆነ ሙቀት ያለው ፈሳሽ ማግማ እንዲፈጠር ያደርጋል። እሳተ ጎሞራው በምንድን ነው የተነሳው? መንሴ የቪዝ ፌስተር አራ ፍንዳታው የተከሰተው በምድር ውስጥ ባለው ኃይለኛ የቴትሮኒክ ሳህኖች እንቅስቃሴ ምክንያት ነው። ጣሊያን ከሚገኙባቸው አካባቢዎች በታች የአፍሪካ ሳህን ከዩራሲያ ሳህን ስር እየገባ ነው። ሂደት ይህ ግጭት የድንጋይ ክምችት እንዲቀጥልና ከፍተኛ የሆነ ሙቀት ያለው ፈሳሽ ማግማ እንዲፈጠር ያደርጋል። ከከተማው ከሞላ ጎደል 1700 ዓመታት ያልተቀብራ ከቆየች በኋላ በ18ኛው ክፍለ ዘመን መጀመሪያ ላይ እንደገና ተገኘች። የአርኪኦሎጂ ቁፋሮች የጥንት ሮማውያን የዕለት ተዕለት ህይወታቸው። ግድግዳ ላይ ያሉ ስዕሎች በቤቶች እና የህዝብ ቦታዎች ሳይበላሹ አሳይተዋል። ታዲያ ፖምፔ ጊዜ ቆሞ የቀረባት ከተማ ትባላለች። ለታሪክ ተማራማሪዎች የጥንታዊውን የሮም አለም ህይወት ለመረዳት ወርቃማ መረጃ የምትሰጥ ቦታ ናት። የዛሬ ቆይታችን ይህን ይመስል ነበረ። እንደ ዛሬ ሁሉ የተለያዩ ቪዲዮዎችን እንድናቀርብ ኮመንት ላይ ሐሳብ አስተያየታችሁን ብሰጡን፣ ቀጣይ ስለምን ሀገር እንደምንሰራ ኮመንት ላይ ጻፉ። ሐሳብ አስተያየታችሁ አይለይ። እናመሰግናለን።